ይሻለኛል። እነዚህ ሰዎች ና፣ ይሄን ያክል ምን ይሻላል? ምን ይሻላል? አንተ ድንጎ ድንጎ፣ ናስቲ ምን እንዲው ለማለዳ ወጣ። እህት ደህና ነሽ? እስኪ ቁጭ በል። ሰዓት ነግረኝ አደራህ። እንዲሁ ሌላ ሰው የሚነግረኝ። ሰምተሃል? የደሜና ዳምጤ መጣላታቸው። አልሰማሁም። እምትበለኝ? እኔማ ማታ ላይ አይደል? ምን አውቄ በምን እንደተጣሉ አላውቅም። እንግዲህ የሚሆነው ተነሱ እንኳ ተስማምተው እንዳይኖሩ ራ አሁን እንደው ማን ላይ መሄድ የማይቀርም ግን በእናት ላይ እስኪ ምን ማድረግ እንዳለብኝ የት ናት አሁን በእናት

ምን ምን አገናኛቸው? ምን አውቄ? አንቺ ከእነሱ ተስማምተው አሁን እኮ ድንጎት ስጠይቀው አልሰማውም። አይ ሌሊት እኩል ላይ ደውለው ሲቀሰቅሱኝ ታላንድ የለም ቢያ ረሳው ለካ ሁለቱ ተጣልተው ሊደባደቡ ነበር። እብለው ነው እኮ የሚነግሩኝ። አይ ዳምቄ ነው ነው ሁለቱ ተጣልተው የማይሆን ነገር፣ አይ ማስታረቅ ነው እንጂ። አዎ እሱማ ማስታረቅማ ግድ ነው እንዴ? አንዱን በዳ አንዱን ተበዳ ብለን ማስታረቃችን ግድ ነው እንዴ? ጥፋቱ የኔው ከሆነ እኮ ችግር ነው ብዬ ነው አደረሽ። ጥፋቱ የኔው ከሆነ ችግር ነው እና ተነስ፣ እንዴት ነው ማረኝ እንዲል ማድረግ ነው የበች እንጂ በቀጣሉ ደግሞ እዚህ መጦ ታስሮ ደግሞ የሰጠው ወጥ። እዚህ እንደዚያማ የለ፣ ሕጉም ጠበቅ ይላል። አዎ ስማ ግድ ነው። መካሪ ነው ያጣ እኮ መካሪ ነው ኩራጣሞት። ኧረ እንዴ ምን አባት የተሻለ ልሂድ እንጂ። እቺ መከረኛ ማንጠግቦሽ ናት። መከራውን መስበላ ደግሞ እቺን ስለድና ያረፈው እሷስ በፊት በነበረው ጉድ በዚያ ሁላ ጉድ እኮ አልደረሰችበትም እሷ

እንደዋላችሁ። አምጥቼ ዝም ብዬ ለቅቄትች። ባለቤት ደህና ናት? በእነት ነኝ። ደህና ናት። ድንቁስ ድንቁስ ለመደው። በእነት ነኝ። ምን ሆናችሁ ነው ዳምጤ? በምን ተጣላችሁ? በምን መካሪ ነው ማታ ጠዋት ብድር ጠየቀኝ ማታ ስመለስ እንዳልሆነ ሆኗል ዝም ብሎ እንደት ዝም ብሎ በቃ እንዲህ እና እንዲህ ነው አናት ግን እ ከምን ሳት እንዳልሆነ እሱም ገንዘብ ፍለጋ በዚያም በዚያም ሲዞር ነበረ ልዙም ልጁም እሰጣለሁ ብሎት ነበር። እኔ ምን ያርጎ ነው? ግን አሁን እኮ ግራ ሲገበይ ነው። እንዲው ዙሮ ዝሮ እንኳን አገኘው። እኔም ወደ አንተ ቤት እየመጣሁ ነበረ፣ አንተን ላዋራህ ብዬ እየመጣሁ ነበር።

ቤት ብናገኘው እኮ ነው። ሰውዬው እንዳመሉ ነው። እንዴ አመሉ ነው ሰው የሚያዝ? አንተ ትብስ፣ አንተ ትብስ ተባብሉ። እስቲ አንተ ጥራው እስቲ። ለብርቱ ጉዳይ ነው የምፈልገው። በብርቱ ጉዳይ ነው። እንሺ ማህበር የለኝም። ዳምጤ ዳምጤ እና እንጂ ዋዘኛ እኮ ነህ ደግሞ። ብለህ ብለህ ቤት የመጣህ ይኸው እንግዲህ። ነገራቸውን ተውማ፣ እኔ ነኝ ይዤው የመጣው እሱ አይደለም። አንተ ምን አንተ ሰውዬ፣ ቆይ መጀመሪያ ምን እኔ ሳጠይቀኝ፣ ሰውዬ ሰው የምትመጣበት ብለህ ነው? ዳምጤ ናማ፣ ቁጭ በል። ዝም ብለህ ቁጭ በል። እሰይ

ልሙትል የደላላህን እንዲሁ ይህን ያክል ትከፍላለህ ብለህ መቀበል ስትችል በለው ላይ እንደገና ጨምረህ ዋጋውን አንራህ ከፍታለህ እኮ ነገር ኮ ስራዬ ነው ኦሮግ አንተ ያለ ስራህማ ነው እኮ ነው ለላ ነው ስራ ግን ቀስ ብለህ ብለ ዳምጤ እኔ እንዲህ እንዲህ ለማድረግ መጀመሪያ ተሰጠህ ትሰጠኛለህ ካልሰጠህ ደግሞ እንደፈለክ እኔ ወንድምነቱ ይቀርበኛል ብትለው እኮ የሰው እራሱ አስበው ይሰጣል

ይሰጣል ሰባት ሺህ አምስት መቶ ብር ትተውለታለህ። ያ የለፋበት ነው ነው። እንግዲህ እውላችሁ ከዚህ በኋላ ይጓጓ አንድም ብር ቤት ነው ብለው እሙት እረፍ፣ መልክን እዚያው ገጠር ለሆነ ምንድን ነው የቤት አመልገቢያ ይወጣል አሉ ተከትሎ እዚህ ድረስ የሚመጣ እንዴት ነው? ታውዳም ትልቅ ሰው አይደለም። እወቅበት እንጂ አሁን እንደ አንተና እንደኔ ያለ ሰው ተጣላ ቢባል ማን ያምናል? ሽማግሌ አገር ማስታረቅ እንደዚህ ቀላላ ባለበት ማን ቤት ነግረኝስ

አሁን እንዲያው ባንቴ ነን በጭው እንጀራ ይሆንም፣ ቀራቢቱም ያስቸግር የለውም። አንተ ታርቆ ዝም ብሎ አይሄድም። ያን አይነት ሌላ ሰው ያገኘው እሙት ይገላል ያጋድላል እኮ። አስራ አምስት ሺህ ብር ነው፣ ፈልግልኝ።